አያትዬ ሰላም ሰላም ላንቺ ይሁን። እንዴት ነሽ? ደህና ነሽ? አያትዬ ሁሉ ሰላም ነው። እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ደህና ነሽ? አንቺ እንዴት ነሽ? ሁሉ ሰላም ላይክ አድርገሻል። ደሞ ቴንኪ በጣም አመሰግናለሁ። ወይ ጉድ! የተጠፋፋ ሰው። ልቀባሽ እኮ። ደህና ነሽ? ሁሉ ሰላም ነው? ወይኔ እንዴት እንደሚቀባ ማጣ። ወይ ጠፋብኝ ወይ ጉዴ ልቀባሽ ብዬ የግራ ገባኝ። አይገርም ቀብቼሽ አለው ሰው ከመጣ ቤተሰብ ትሆኛለሽ ማለት ነው። እኔ እንኳን ቤተሰብ የነሽ የጠፋ ሰው በስማው ግሩፕ ነበረ። አናወብ ታስታውሻለሽ ተበታተና ያልተበታተነ ማናደ ሁሉም ተበታትማል። እንዴት ነው ዩቱብ? እንዴት ነው ስራ? እንዴት ነው ጤና? ቤተሰብ ሁሉ ሰላም? እግዚአብሔር ይመስገን በጣም ደህና ነኝ። ቤተሰብ ገባ ገባ ብሎ፣ አዳዲሶቹ ካላችሁም ላይክ አርጉ፣ ኮመንት አስቀምጡ። እኔ እመጣለሁ ማለት ነው እንግዲህ አየሩ ደስ ሲል እኛ ጋ ነፋሱ በጣም ያምራል። አየሩ ጥሩ ሲሆን በቃ ለብዙ ነገር ደስ ይላል። ሰማዩ እንዴት ደስ እንደሚል ነው። አንዳንዴ ቀይ ይሆናል። አንዳንዴ ወደ ቢጫ ነገር ይሆናል ሰማዩ እና ደስ ይላል። ግሪን ግሪን የምትወዱ የተፈጥሮ ነገር መቼም ደስ ይላል። ተፈጥሮ በጣም ነው ደስ የሚለው። እንግዲህ እኔ አምስተኛ ላይ ነው ያለሁት። ይኸው ወደታች ማላዩ ነገር የለም፣ አበባ ቢባል ዛፉ ወደታች በጣም ነው ከፍታ ላይ ነኝ። እግዚአብሔር ይመስገን፣ ከፍታ ጥሩ። አምስተኛ ላይ ነው ያለሁት እና ይሄ ወደዛም፣ ሌላ አይነት አፓርታማዎች አሉ። የኛ አዲስ የተሰራ ነው፣ አዳዲስ ነው እንግዲህ ጠዋትና ማታ አስፓልቱን ያጥቡታል፣ ይፈትጉታል፣ በማሽን በውሃ በሳሙና እያደረጉ እንደምታዩት ቅቤ ቢፈስ ራሱ ይታፈሳል ከመሬቱ ላይ ማለት ነው እና እንደዚህ የሆነ ጫማችንም አይቆሸሽም። እግዚአብሔር ይመስገን ጽድት ያለ ነው ሰፈሩ፣ ደስ ይላል። ወደዛ ደግሞ ያኛው ደግሞ እዛ ጋር የሚታያችሁ ህንጻ ደግሞ ላዩ ላይ መዋኛ ያለው ዛሬ ግን ጭር ብሏል እንጂ መዋኛ ያለው ላዩ ላይ ላዩ ላይ መዋኛ ያለው ይዋኛል። ይህ ቀዩ ደግሞ የህጻናት መጫወቻ ነው። እና በትንሹ ሰፈራችን ምን ይመስላል። እዚህ ጋር ደግሞ ኢንተር ኢሽፓ የሚባል ሱፐር ማርኬት አለ። ትንሽ ግን ከሌላው ዋጋው ወደድ ይላል። ትንሽ ዋጋው ቀነስ የሚለው አልዲ ነው። አልዲና ሆፈር ደህና ናቸው። እዚህ ሀገር በተረፈ ያው ሎካል ማርኬቶች የገበሬ ማርኬቶች አሉ እነሱም ጥሩ ናቸው። ምስጋና ምስጋና ለእግዚአብሔር። ኢየሱስ ጌታ ነው። ሀሌሉያ ሞቴን በህይወት ቀይሮ ነገር የሊገለብትን በጭንቀቴ ሊያሰፋ